አሰላሙ አለይኩም ወረህመቱላ በረካቱ የተከበራችሁ የአፊ ቻናል ቤተሰቦች ሰላም እንዴት ናችሁ እኔ ጋ ሁሉ ሰላም አልሐምዱላ ዛሬ ላችሁ የምታዩት ጨርቅ ነው ቀይ ቡኒ ጨርቅ እና ሁሉ ዋቴናላ ማለ ማስ ፍራሽ መጋረጃ አለው። እያንዳንዱ አሳያችኋለሁ ለቻናል አዲስ የሆናችሁ ከሰብስክራይብ በማድረግ አበረታቱ ማለት ነው እና ከስር ስልክ ቁጥር እናስቀምጥላችኋለን። በዛ አሁኑን እንመልሳለን ማለት ነው። አድራሻችን እንደነገርኳችሁ ሎኬም ሴ ነው። በየትኛውም ቦታ እናደርስላችኋለን። እኛ ማድረስ ባንችል መላክ እንችላለን ማለት ነው እና ላሳያችሁ። ብዙ ትራሱ ይህን ይመስላል። ያ ብዙ ጊዜ እናሳያችኋለን። ዲዛይኑ እየተቀየረ ነው የሚመጣው። ልብስነቱን ታቁታላችሁ እና ትክክል ያለ በጣም የሚያምር ነጩ በዛ ያለበት ናስቲክስ ነው ማለት ነው። እንደምታውቁት በመካከል ላይ ዘርፍ ያለው ነው አብዛኞቻችሁ፣ ደግሞ አንዳንዶቻችሁ በዚህ ዙሪያው ብቻ ትላላችሁ። ያንን በቴሌግራም ላይ በዋትስአፕ ስታዙን በናንተ በእናንተ ፍላጎት እኛ እንሰራላችኋለን ማለት ነው። እና የዛሬ ትዕዛዝ ይህንን ይመስላል። በቢዘርፍ የተሰራ ነው። ከጀርባውም ማስ የሚያደርገው ቀይ ቡኒ በቀይ ቡኒ ስፖንጁን የምትፈልጉ እንደት እንደተለመደ በአንደኛው እናደርግላችኋለን ማለት ነው። ቤት የሌላችሁ ስፖንጅ እና ሌሎችም የምትፈልጉት እቃ ካለ እና ትራሱ ይህን ይመስላል። የፍራሽ ልብሱ ያው የሰራ ነውን የሰውም ትእዛዝ ስለሆነ በዙ አጋጣሚ ለእሷም ለማሳየት እናሳያችሁ ብዙ ጊዜ እናሳያችኋለን። ለውጥ የለውም ማለት ነው። አሰራሩም ሁሉም አንድ አይነት ነው። ፍራሽም የትራሱን ነው የሚመስለን ፍራሽም በሙሉ ነው። እንደገና ተካ ያለ ተካ ቦንድሉ በብዛት በምንጠቀምበት ሁሉ ጊዜም አንደኛውን ነው ሁሉ ጊዜ እናሳያችኋለን እና ይሄም አንደኛው ነው እና ተካያውን አንዴ ከገዛችሁ ከዛ በኋላ የያሬ ልብስ ነው ማለት ነው የምትፈልጉት፣ ዝብ ስላለው እየቀየራችሁ ማሰራት ነው ማለት ነው። ይህን ስታል ቪዲዮ ሁለት ፊራሽ አጥር አርገን የፈረሽን ላችሁ እዚህ ጋ ፍሪንች መጋረጃ አለ። እናንተ የመስኮት በር በምትፈልጉት ሳይ መሰራት ይችላል ማለት ነው ጨምርም ማርኮት ተቀንሶ ማመት ፈልግ ይሄ ባለ ሁለት ተከፋሽ የትሪንች ነው እና ይሄንን መስላል መጋረጃውም ገበሩም ይሄው ዋናው ይሄ እንደምታውቁ ማለት ነው። በየትኛውም ቦታ አዘዙ እናደርሳችኋለን። እንደገና ለምትፈልጉት ካለር እና ዲዛይን አልኩት ለምሳሌ፣ ቀይ ቡኒ ያላችሁ ቤታችሁ ብሉ ብላክ ይሄው በዚህ አለ ዘርፉ በምትፈልጉት በሲልቨርም

እንደዚህ መሰራት የምንችል በፈለጋችሁት ከለ በድሮውን ጨቅ ለሞጡም ካለ አዲስም ሽ የሚያደርገውን ጨቅ ጋር የምትፈልጉ አሪፍ አሪፍ ጨቆች አሉ። በውስጥ መስመራ እናግሩ እናስመርጣችኋለን ማለት ነው፣ በየ ቴሌግራሙ እና እዚጋ ደግሞ ከዚ ትንሽ ቀላ ምትል ቀየር ምትላለች። ያው አንድ አይነት ነው የሚመስለው ግን ለእኛ ትንሽ ቀላ ትላለች። ዲዛይኗም ለየት ትላለች ሁሉ ነገር፣ ሌላው አንድ አይነት ነው ማለት ነው አሰራሩም እና የእናንተ ምርጫ ነው። እኛ ፎቶ እያነሳን እንልክላችኋለን፣ ተመርጣላችሁ ከውጭ ያላችሁ ሀገር ቤት ላላችሁ በጥራትና በአማና ሰርተን እናደርስላችኋለን ማለት ነው። እዚህ ጋር ምንጣፍ አለ። በምትፈልጉት ሳይዝ ሁለት በአንድ አለ፣ ሁለት በሦስት ሁለት በአራት አለ። በምትፈልጉት ሳይዝ እንዳቅሟችሁ ማዘዝ ትችላላችሁ ማለት ነው። ሳይዙ በቀነሰ ድሮን ስለሚቀንስ በምትፈልጉት ሦስት መስመር አውሩን እንደዚህ ያልኩበት ምክንያት ሳይዙን ያው ስለዱ ነው ሳብን ነገራችሁ ብዬ ነው። በዛሬ ጀላችሁ የመጣው ቪዲዮ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም። ወራችሁ ለሁሉም ወራችሁ